ይሄ የሀገራችን አስራ አምስት ሚሊዮን ብር የሚያወጣ ውዱና ሌክጀሪ ትራንስፖርት መስጫ መኪና ነው። ቴስላ ማለት ነው። ይሄ ውድ መኪና ከሌሎቹ ትራንስፖርቶች ምን እንደሚለየውና ያሉትን ነገሮች በሙሉ እንመለከታለን ማለት ነው። ከዛ በፊት ግን መጀመሪያ የሀገራችንን ርካሹን ትራንስፖርት ጋሪን እንሞክራለን ማለት ነው። ወደ ቪዲዮ እንደምታዩት እንግዲህ አሁን የምንገኘው ደብረ ዘይት ነው። እንግዲህ አሁን በከተማችን ላይ ሙሉ በሙሉ ማለት ይቻላል የጋሪ ትራንስፖርት እየጠፋ ነው የሚገኘው። አስፋልት ላይ ምናምንም ብዙ ጊዜ መንዳት አይችሉም እየተከለከለ ነው ያለው። እንዴት ነው ጋሽ? አሁን የጋሪ ትራንስፖርት ሁኔታው ነው ባጃጅ ትናለ ብዙ ትራንስፖርት የለም። እሺ፣ ያው ተራ ተጠብቀን ነው እንጂ ተራ ተጠብቀን ብዙ ሰው ይሳፈራል። አሁን ወደ ገጠሩ አካባቢ ካልሆነ ነው እንጂ አሁን እንደ በፊቱ ወደ ከተማ አካባቢ የለም ማለት ነው። ወደዛ ያሳልፉልማ፣ ወደዛ ያሳልፋችሁ። ወደ ውስጥ መግባት አንችልም፣ ተከልክሏል በብዛት ማለት ነው። አቺ መንገድ ነው ብነው፣ ሌላ መንገድ መሄድ አንችልም፣ ይህንን መንገድ ብቻ ማለት ነው። ኦኬ። እንግዲህ የዛሬ 10 አመት አካባቢ ከተማው ለራሱ በጣም ብዙ የጋሪ ትራንስፖርቶች ነበሩ ነገር ግን አሁን ላይ ቀስ እያለ እየጠፋ ነው የሚገኘው። አሁን እንደምታዩት እንግዲህ ጋሪዋ ከላይ አሪፍ የሆነ ፀሐይ መከለያ አላት። ቆንጆ ናት፣ ቆንጆ ናቸው። በፊት የነበሩት ፀሐይ ምናምን እየቀጠቀጣችሁ ትሄዱ ነበረ። የኮንፈርቱ ሁኔታ ይሄ ምንም አይልም፣ አሪፍ ነው። አሁን ጋሪ እስከ ስንት እየተሸጠ ነው ያለው? አሁን የጋሪ ዋጋ ሙሉ ጋሪ የሚሸጠው እስከ ሀምሳ እስከ ስልሳ ሺህ። በጣም ውድ ነው አይደል? ወይስ ቅናሽ ነው ብለህ ያስባሉ? እንደርሱ አሁን አሁን ሁሉ ነገር ተወደደለ። አሁን እኮ ጋሪ አይገጠም፣ ጎማ ጋሪ በፊቱ ካልታደሰ መሰለኝ። አሁን አቁመዋል። አዎ፣ አይሰሩም። የጋሪ እንትኖችም ቆሟል ማለት ነው። አዎ። ስለዚህ አሁን በቃ ሙሉ የባጃጅ እየወሰደው ነው ማለት ነው። ባጃጅ ነው አሁን። በጋሪ ሲሄዱ ውዱ ስንት፣ እስከ ስንት ይጭናሉ? እንደ መንገዱ ማለት ነው። ውዱ 15 ብር ነው ማለት ነው። በጣም ብዙ ሄዶ እንዳያችሁት እንግዲህ የጋሪ በጣም ውዱ ጉዞ ማለት ነው አስራ አምስት ብር ነው። በጣም ይሄ ሎስ ፕራይስ የሚባለው ነው። ምክንያቱም ከተማ ላይ አሁን እንዳያችሁት ከሆነ አጭር መንገድ እንኳን የታክሲ ስትሄዱ 15 ብር ነው በትንሹ የምትከፍሉት። በጣም የሚገርም ነው የጋሪ የዋጋ ሁኔታና አሁን እየጠፋበት ያለው መንገድ እንግዲህ በጊዜው አሁን የነበሩ ትራንስፖርቶች በጊዜው በጊዜ ሁሉም ጊዜ ያለው ይመስለኛል ኮምፕሊትሊ። ግን አሁን እንደሚታየው ከሆነ የጋሪ ትራንስፖርት ቀስ በቀስ ምናልባትም የዛሬ አራት አምስት ዓመት ሙሉ በሙሉ ሊጠፋ ይችላል ማለት ነው። እና ጋሽ ለስንት ጊዜ እንግዲህ በዚህ ስራ ላይ ስምንት አመት፣ ስምንት አመት። በስማ በጣም ረጅም ጊዜ ነው። በቀን እስከ ስንት ያገኛሉ? አሁን በጋሪ ማለት ነው። ሰው ብዙ ማሰራም ጭነት ምናምን ስታገኝ። አዎ የጋሪ ዋና ገቢዎቻቸው ጭነት ነው አይደለ? ጭነት ይሰራሉ። አዎ እንጨት ብይታገኝ የቤት ዕቃ ምናምን ቢሆን እሱም ደህና ዋጋ ጠይቀ ይከፋ። በሰው ያው ነች በቃ፣ ሌላ ምንም እንትን የለም። ስለዚህ በቀን የቀን ገቢው እስከ ስንት ይሆናል ማለት ነው በግምት? ሰራ ከተባለ አንድ አራት መቶ አራመቶ አምስት መቶ እኮ አሪፍ ነው አይደል? ዲጋሽ ቀለብ ቀለብ አለ። የእሱ ቀለብ ትገዛለህ የፈረሱ። በቀን ሶስት መቶ ብር ማለት ነው ያው ወደ በወር ሲቀየር ወደ ዘጠኝ ሺህ ብር ማለት ነው። ስለዚህ ለስምንት አመት በዚህ ስራ ቆይተዋል። በጣም ረጅም ጊዜ ነው የቆዩት። በጣም ኦኬ። ወደ ከተማ አካባቢ ሰሩን ነበር በፊት ሰርክል ድረስ እስከ መናሃራ ድረስ የሄድ ነበር። ያኔ ባጃጅ የለም ጋሪ ብቻ ነበር ያኔ፣ ጋሪ ብቻ ነው ታዋቂ። እና እንደምታዩት ጋሪ ትራንስፖርት እየጠፋ ነው የሚገኘው ማለት ነው። የዛሬ 8 9 አመት አካባቢ 10 እኔ ራሴ ያስታውሳለሁ። ከተማዎች ላይ ወደ ሰሚት አካባቢ ምናምን ብዙ በጋሪ ነበር ትራንስፖርት የነበረው አስፋልቶቹ ከመሰራታቸው በፊት። አሁን ግን እንግዲህ ደብረዘይት ድረስ መተን ደብረዘይት ላይ እንኳን ውስጥ ለውስጥ ብቻ ነው የሚሰሩት ማለት ነው ኮምፕሊትሊ እንግዲህ እንዳያችሁት ከፍተኛ ዋጋ የሚባለው 15 ብር ነው። አራት ሰው ነው የሚጭነው ጋሪው፣ እስከ አራት ሰው ይጭናል። እኛ የሰዎቹን ከፍለን ይዘነው ነው እንደ ኮንትራት ማለት ነው። በአጠቃላይ ወደ መቶ ሀያ ብር ነው የመጣው ደርሶ መልስ ማለት ነው። አሪፍ የሆነ ፕራይስ ነው። ውድ የሚባለው አደለም። በጣም ቅናሽ ቅናሽ ዋጋ ነው ምክንያቱም አራት ሰው ጭን የሚጭን በራሳችሁ ከበር አድርጋችሁት ማለት ነው። የሀገራችንን ሎስት ፕራይስ በደብረ ዘይት ይህንን ይመስላል ማለት ነው። ይሄ በጣም ሲፈጥን ነገር ያስፈራል። ያው እንደሚታወቀው ስለሚነጥር ምናምን የጋሪ ደግሞ ያው ከባድ ነው፣ ያስቸግራል የሚባለው እየሄዳችሁ ሊፈሳባችሁ ይችላል። ስለዚህ እስከ ስንት ጊዜ ይጠቀሙበታል ማለት ነው? አንድ ፈረስ ገዝተው ይቆያል፣ 20 ዓመት ነው ቆየው ከዛ በላይ ጉዳት ዓመት ውስጥ እስከ ስንት ፈረስ በላይ በአንድ ፈረስ ነው 8 ዓመት የሰሩት። አይቆጣ የሚያስገርሙ ነገሮች እየሰማችሁ እንደሆነ ተስፋ እናደርጋለን። ይሄ የሀገራችን ደግሞ አለው ዝቅተኛው ትራንስፖርት ነው ማለት ነው። የሀገራችን አሁን ደግሞ ወደ ያልኳችሁ ወደ ራይድ እንሄዳለን ማለት ነው። እሺ ጋሼ እንግዲህ ይሄው ዋጋ ትራንስፖርት ስንት ነበር ያሉኝ? መቶ ሀያ መቶ ሀያ ብር ጋይሶች፣ እንዳያችሁት መቶ ሀያ ብር ነው እሱንም ለደርሶ መልስ አራት አራት ሰው ስትከፍሉ ነው እንጂ እንደዛ የሚሆነው ዋጋው ለአንድ ሰው 15 ብር ነው ማለት ነው። እንዳያችሁት ጋይስ የሀገራችን ዝቅተኛው ትራንስፖርት ይህንን ይመስላል። ወደ ቀጣይ እንሄዳለን ማለት ነው። ተከታተሉ። እሺ ጋይስ፣ አሁን የምንገኘው አዲስ አበባ ቦሌ ላይ ነው። የሀገራችንን ውዱ ትራንስፖርት ቪአይፒ ራይደን እንሞክራለን ማለት ነው። ተከታተሉ። እሺ ጋይስ፣ እንደምታዩት አሁን ውስጥ ገብተናል። ፀዴ ነው በጣም ኮንፈርቱ ምናምን ያበደ ነው። ሹፌሩን አንዳንድ ጥያቄዎችን እንጠይቀዋለን። እንዴት ነው VIP ራይድ ያለው ሁኔታ አሁን ላይ? በጣም በጣም አሪፍ ነው። ብዙ ሰው ይሳፈራል። መኪናው በጣም ጸደይ ነው እንደምታዩት። ያው ምንም ጥርጥር የለውም፣ ቴስላ ምንም ጥርጥር የለውም። እንዳለ ኤሌክትሪክ ያላችሁ አይደል ትራንስፖርቱ እና በጣም ብዙ ይሳፈናል ደንበኛ ካስተማር ምናምን አላችሁ። ግን እንትኑ ውድ ይመስለኛል ትራንስፖርት ወይስ እንዴት ነው? ባላንስ ነው። እስኪ ዋጋውን ኪሎ ሜትሩ መነሻ ሦስት መቶ ብር ነው። እሺ፣ በኪሎ ሜትር መቶ ብር ነው። በኪሎ ሜትር መቶ ብር ነው። ኦኬ ዌቲንግ ታይም ምናምን አለው መሰለኝ። ዌቲንግ ታይም በደቂቃ ሰላሳ ብር አለ። በደቂቃ ሰላሳ ብር ኦኬ። ማታ ላይ ማታ ላይ ሲሆን ደግሞ መነሻ አራት መቶ ብር ይሆናል ከአንድ ሰዓት በኋላ መነሻው አንድ አራት መቶ ብር በኪሎ ሜትር መቶ ሃምሳ ብር፣ ዌቲንግ ታይም ወደ ቃ አርባ ብር ይመጣል። ማታ ሲሆን ይወደዳል። መኪናው ኮንፈርት ምናምን ጸዴ ነው የምላችሁ። ብሉቱዝ ምናምን ማገናኘት እንችላለን፣ የራሳችን የራሳችን በጣም አሪፍ ነው እንደምታዩት። ኮንፈርቱ ያበደ ነው። ያው የመጀመሪያ እንዳያችሁት ርካሹን ትራንስፖርት ሞክረን ነበረ። ያው ምንም አይገናኝም። ያው የፕራይሱም የፕራይሱም ጉዳይ ሁሉም ነገር ምንም የሚገናኝ ነገር የለውም። ግን ይሄ በጣም በቃ ደስ ይላል። ቴስላ ፏ ብላችሁ ነው የምትሄዱት። ሽታው በጣም ደስ ይላል። የመኪናው ኳሊቲ፣ ጸዳቱ ምናምን በጣም በጣም ጸዴ ነው። ሌላ ምን ምን መኪና አላችሁ አሁን ከቴስላ ውጭ? ሌላ ማርቸዲስ አለን፣ ኪያ ሶሪንቶ አለን። የተለያዩ አይነት መኪኖች በተባባሪ የገቡ መኪኖች አሉ። አፕሊኬሽን ላይ ቪኤት አይቺ ነበር። ቪኤቶችም አሉ ቪኤትም አለ ነው። አሁን የቪኤት ፕራይሱ ትንሽ ይጨምራል መሰለኝ። ቪኤቱ ይጨምራል። ምን ያለው አሁን በቪኤት መሄድ ለሚፈልግ ሰው ያው አራት መቶ ብር ነው ያው ነው እንደ መነሻው አራት መቶ ብር። ይሄ ሦስት መቶ ነው። ኦኬ ብዙ ልዩነት የለውም። ዴቶቹ ነዳጅ ናቸው። ኦኬ አሁን አፕሊኬሽኑ ላይ አይቼ የነበረ እና የሉም፣ አያሳይም ቀን ላይ መኪና ምናምን። ኦኬ ቢዚ ናቸው። ብዙ ጊዜ የሚሳፈረው ኢምባሲ ምናምን ነው። ማንኛውም ሰው ማንኛውም ሰው መጠቀም ይችላል። መጠቀም የሚችለው ሳይሆን ብዙ ጊዜ ከስተመር ብዙ ሰው የሚጠቀመው ነው የትኛው ሰው ይጠቀም በጣም ብዙ ሰው እኔ የሚጠቀም አልመሰለኝም ነበር እውነት ለመናገር ብዙ ከስተመር አለ ማለት ነው በጣም ያው እንደምታዩት እንግዲህ ሀገራችን ላይ ብዙ ሀብታም ነው ያለው በቪአይፒ ራይድ ነው የሚጠቀሙት ማለት ነው በዚህ ስራ ላይ ምን ያህል ጊዜ ቆይታለህ አንተ ቡድኖች ወደ አንድ አመት ወደ አንድ አመት። አሁን በዚህ ስራ ላይ ወደ አንድ አመት ስትቆይ አስቂኝ የምትለው ገጠመኝ ገጠመ አለ? እስካሁን ምንም ያጋጠመኝ ነገር የለም። እስካሁን ድረስ ምንም ያጋጠመኝ ነገር የለም። ኦኬ። የሚያናድድስ የሚያናድድ ወይንም የሚያሳዝን? እሱም የለም። ያው የጀመረ ሰሞን ላይ ሰዎች ዝም ብለው አዘው ኦኬ፣ ካንስል የሚያደርጉት ነገር ነበረ። ረጅም መንገድ ጠርተው ኦኬ፣ ከሄድክ በኋላ ሆነ ነገር አንዳንድ ሰው የሚያዘገው ነገር እሱ ያናደል እንደዚህ የሚያደርግ ሰውም አለ። እንደምታዩት ጠርቶ ላሽ የሚል መስታወቱ ሁላ ብላክ ነው። አሁን የሁሉም ነው? የቴስላ ብቻ ነው። ኦኬ ሌላ ሰው ደውሎ ነው። እንደምታዩት ሰርተን ስለሆነ እንደምታዩት ከኛ ጋር የሄደ ሌላ ስራ ተደውሎታል። በጣም ቢዚ ናቸው ማለት ነው። በጣም ያስገርማል እና አሁን ይሄ በጣም አሪፍ ነው። መስታወቷ ፕራይቬሲ ተጠብቆ ፍቃድ ያለው ነው። በጣም ቆንጆ ነው። ማንም አያያችሁም። እንደምታዩት መስታወቱ ጨለም ያለ ነው። ከላይም እንደዚህ ማለት ነው። በጣም ፎ ያለ ነው። ፀደይ ነው። አሁን እየሄድን ያለነው ከቦሌ መገናኛ ነው ማለት ነው። ምን ያህል እንደምንከፍልም እናሳያችኋለን እሺ ጋይስ አሁን እንደምታዩት ያው መንገዱም ክፍት ነው ወዲያውን የደረስ ነው መገናኛ በአሪፍ ኮንፈርት እና በአሪፍ ሲችዌሽን ሂሳቡን አሁን እንመለከታለን ማለት ነው ኦኬ ስንት መጣ ሂሳቡ አንድ ሺ ሁለት መቶ አርባ አራት ብር ነው የመጣው እንደምታዩት ሂሳቡ ይሄንን ይመስላል እናንተ ጀጅ አድርጉ ውድ ነው ወይስ አይደለም የሚለውን ተመልከቱት ማለት ነው ከቦሌ መገናኛ ይሄን ይመስላል። እ ጋይስ እንዳያችሁት ኤክስፒሪያንሱ በጣም ያበደ ነው። ልጁ በጣም ተግባቢ ነው። እንደምታዩት ቪዲዮ ላይም ገብቶልናል ፈቃደኛ ሆኖ ማለት ነው። ይሄ ነገራቸውን በጣም ደስ ይላል። ከስተመር ትሪት የሚያደርጉበት መንገድ በጣም በጣም ያበደ ነው። መሞከር ሞከረ የምትፈልጉ ሰዎች ሞክሩት። ፕራይሱ እንዳያችሁት ወደ 1244 ብር ነው የመጣው። እስኪ ውድ ነው ወይስ አይደለም የሚለውን እናንተ ኮሜንት አድርጉ። በኖርማሉ ራይድ ስትሄዱ የሚኖረው ፕራይስ ወደ 300 ብር ምናምን መሰለኝ፣ ከ ወደ 4.9 ኪሎ ሜትር 5 ኪሎ ሜትር በሉት። ግን በጣም አሪፍ የሆነ ኤክስፒሪየንስ ነው። መኪናዋ በጣም ጸዴ ነች። ያው በቃ ሀብታም የሚጓዝበት ነው። ምንም ባጭሩ የሀብታም እንትን ነው። ሁሉም ነገር እንዳያችሁት ይህንን ይመስላል። ጋይስ የርካሹ ትራንስፖርት 15 ብር ነው የከፈልነው። ጋሪው 15 ብር ነው የከፈልነው። አሁን ደግሞ እንደምታዩት ወደ 1000 450 ብር ማለት ነው። ፕራይሱ ያንን ይመስላል ጋይስ። እንዳያችሁት የዛሬው ቪዲዮ ይህን ይመስላል እንግዲህ ጋይስ። በጣም ያሳዝነው ነገር አሁን ከዚህ ከመሰለ መኪና ወርደን እንግዲህ የምንሄደው በታክሲ ነው የሚሆነው ማለት ነው። ምንም ማድረግ አይቻልም። እንደ ተዝናናችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ቻው።